ሰላም ጤና ስጥ ለውዴ ቻና ቢሰብ ተከታታዮች በዛሬው እለት በደማቅ ሁኔታ የሰላም ዘቦች ተመርቀዋል። እነዚህን ጉዳዮች እናሰሳለን። አማራ ክልል ውስጥ ወደ ቀውስ ውስጥ እንዲገቡ ያደረጉ ከኮሎኔል እስከ ጀነራል ድረስ ያሉትን ጉዳዮች እናያለን። እነሱ ሴት ደረጃ ደረሱ። ይህን ጉዳዮች በአምክሮት የምንዳስሰው ይሆናል። ወደ ቀዳሚ መረጃችን ቀጥታ ስናፍ በአማራ ክልል የፖሊስ ዩኒቨርሲቲ ኮሌጅ ያሰለጠናቸው መደበኛ እና አድማ መከላከል ፖሊስ አባላት አስመርቋን። የአማራ ክልል የፖሊስ ዩኒቨርሲቲ ኮሌጅ በብርሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ያሰለጠናቸው መደበኛና አድማ መከላከል ፖሊስ ምልምል ሰልጣኞችን በዛሬው ሁለት በደማቅ ሁኔታ አስመርቋ ማለት ነው ጥቅምት 19 ሁለት ስ2018 ዓም በደማቅ ሁኔታ አስመርቋን። እነዚህን የሰላም ዘቦች በምርቃኑ ስነ ስርዓት ላይ የአማራ ክልል ዩኒቨርሲቲ ኮሌጅ ዋና ዳይሬክተር ምክትል ኮሚሽነር አበበ ደለለ፣ የብርሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጀነራል መኮንን መንግስቴና ከፍተኛ ወታደራዊ መኮንኖች በተገኙበት በደማቅ ሁኔታ አስመርቋን። እጅግ የሚያኮራ ጉዳይ ነው፣ ደስ የሚል የክልላቸውን ወደ ሰላም ሁኔታ ለመመለስ ና አይነተኛ ሚና ከሚጫወቱት በዛሬ ዕለት የተመረቁት አንዱ አማላካች ጉዳይ ነው። በርካታ በተለያየ አቅጣጫ እየተመረቁ ወደ ሰላም ማስከበር ዘብም የተቀላቀሉ አዝ በፊትም እንደተመለከት ነው። በዛሬ ዕለት ደግሞ ለየት ባለመልኩ በርካታ ቁጥር ያላቸው የሰላም ዘቦች ተመርቋ ማለት ነው። በወሎ ብዙሃኑም እንደተመረቁ እናስተውሳለን። በተለያየ ቀጠናዎች እያስመረቀ በተለይ በተለይ የኒሻ በተለያየ ቀጠናዎች እስከ ቀበሌ ድረስ እያስመረቀ እያስታጠቀ ሰላሙን ዘብ አይነተኛ ሚና ከመከላከያ ሰራዊታችን ጋር በመሆን ከፍተኛ ሚና እየተጫወቱ ይገኛሉ። ዛሬ ደግሞ በልዩ ሁኔታ አስመርቋን እጅግ የሚያኮራ ጉዳይ ነው። የአካባቢያችን ብሎም የክልላችን ሰላም ለመጠበቅ እነዚህ አይነተኛ ሚና ይጫወታሉ። ሌላኛ ጉዳይ እዚህ ከምናነሳቸው ባንክሮት የአማራ ክልል ወደ ቀሱ ውስጥ እንዲገባ ካደረጉ ኮሎኔልና ጀነራሎችን ላስታውሳችሁ ከፍተኛ ሚና ከሚጫወቱት በኃላፊነት የነበሩ አበባ አዛ አዛ ነው ተብሎ የሚታወ የቀድሞ የኢትዮጵያ ፈንጅ ማምከን ጽፈት ቤት ኃላፊ የነበረ ነው ይሄ የምንመለከተው ሰው የኢትዮጵያ የፈንጅ ማምከን ጽህፈት ቤት አላፊ የባንዳን ተልኮ በመቀበል አማራን ክልል ውስጥ ቀውስ አንዱ ከተተው ሰው ይህ ሰው ነው። አሁን የሚገኘው ጫካ ውስጥ ነው። አንዳንዶች ኮብሎ አገር ለቀዋል። ጀነራል ተፈራ ማሙ እዝ በፊት የአማራ ክልል ዋና የጸጥታ አላፊ የነበረ ነው። አሁን ጫካ ውስጥ ነው የሚገኘው። ሌላው ኮሌሬም ወገስ ዘገይ ይህም ሰው በዝም በኃላፊነት ሲሰራ ነበር። አሁን የሚገኘው ጫካ ውስጥ ነው። ነገር ግን ነገር ግን እነዚህ ሰዎች አሁን አንድም ኃላፊነት ቦታ የላቸውም። ሌላው ኮሎኔል ፈንታ ሞሀቤ ነው። ይህም በኃላፊነት ቦታ የነበረ በአማራ ክልል ነው። አማራ ክልል ወደ ቀውስ ውስጥ በሴራ አብሮ ተባባሪ ና አስተባባሪ በመሆን ከከተቱ በኋላ ጫካ የገቡ ሰዎች ናቸው። ከእነዚህ ውስጥ ካሉት ፈንታ ሞሀቤ ትንሽ ኃላፊነት ሰጠውታል። ሌላው በኃላፊነት እየዘወሩት የሚገኙት ዘመነ ካሴ፣ ዝናቡ ሀብቴ፣ ምሬ ወዳጅ እነዚህ ምንም የኮሎኒነት ማዕረግ የላቸውም። ከዚህ በፊትም ብርጌድ ቢሆን ምን መርተው አያውቁም። የዱርዬ ስብስብ አድርገው አሁን ቁማር እየተጫወቱበት የሚገኙ ክልሉን እነዚህ ሰዎች ቀውስ ውስጥ ዋነኛ እንዲከተት ያደረጉት እነ ፈንታው ሙሀቢ አበበ አዛነው ጀነራል ተፈራማሞ ኮሎኔል ሞገስ ዘገይ አሁን ግን አላፊነት ቦታ የሉበትም ከጨዋታ ውጭ ናቸው ክልሉን ግን ኢኮኖሚውን ማህበራዊ ቀውስ ውስጥ የከተቱ ዋነኛነት ሰዎች ናቸው እንዲሁም በርካታ ሰዎችም ወደ ሀገር ውስጥ የኮበለሉ አሉ ከነዚ ዋነኛ ጀነራሎች እናንሳ እንጂ በርካታውን እንደውም ዘርፈው ይሸሹ አሉ አማራ ክልል ውስጥ ቀውስ ውስጥ እንዲገባ ያደረጉበት ዋነኛ ምክንያት በኃላፊነት የነበሩ ዘራፊዎች ናቸው። አንደኛ የዘረፉትን ዘራፊነት እንደመጠቀም የምቹ ሁኔታ ይፈጥርላቸዋል። ሽፋን ለመስጠት ለመስጠት ይሄን ይጠቀሙበታል። ለዚህ ደግሞ ዋነኛ ተዋናይ ከነበሩት እስከ ኮሎኔል እስከ ጄኔራል ድረስ የነበሩት ናቸው። ዋነኛ ስራውን ሲሰሩት የነበሩ ለዚህ ደግሞ አልበቃ ብሎ በአሁን በዱርዬ ስብስብ እየተመራ ያለበት ሁኔታ ነው። እንጀራይ አመለካከት ወይም ደግሞ ለክልሉ የሚጠቅም አጀንዳ ቢኖራቸው እዚ ውስጥ ባልገቡ ነበር። ለማንኛውም አማራ ክልል አሁን ያለበት ሁኔታ በእጅጉ እየተሻሻለ ይመጣል። ይህ የምንልበት ዋነኛ ምክንያት ዝም ብሎ አይደለም። የአማራ ልዩ ኃይል ለመጀመሪያ ጊዜ ሲበተን ምን ይሻል አልነበረም አድማ መከላከል በትቂቶች ትንሾች ነበሩ፣ ዋና ከተማ ባህር ዳር ላይ ከዛ ውጭ ምንም የጸጥታ አካላት ኃይል አልነበረም። አሁን ግን ይህን ጽንፍ ለማስወገድ በርካታ ታምን ሸይ የሰለጠነ የታጠቀ እየገባ ነው። አማራ ለመታደግ እያለ ያድማ መከላከል ፖሊስ በበርካታ አቅጣጫ እየገባ እየታጠቀ የሚገኝበት ሁኔታ ነው። ይህ የሚያመላክተው ማህበረሰቡ ስለማይፈልገው ነው። ሕዝቡም ስለማይፈልገው፣ ወጣቱም ስለማይፈልገው ወደዚህ ትጥቅ ትግል ውስጥ እየተቀላቀሉ ይገኛሉ። አንዱ ዛሬ ከተመለከተ ነው ይህ ግልጽ አማላካች ጉዳይ ነው። ዛሬ በብርሸለቆ በደማቅ ሁኔታ የተመረቁት የአማራን የሉና ጉዳይ ነጻና ነጻ አድርጎ ነጻነቱን ለማስጠበቅ የአማራን ከገባበት ቀውስ ውስጥ ለመመለስ በከፍተኛ ሁኔታ ዛሬ የተመረቁት አንዱ አማላካች ጉዳይ ነው። ስለዚህ ክልል ወደ ሰላም ለመመለስ ከፍተኛ ወጣቶች ወደ ትጥቅ ትግል እየገቡ ይገኛሉ። እነዚህ ሶሻል ሚዲያ የሚያስጮሁት ሶሻል ሚዲያ የሚጮሁት የሚያመጣው ለውጥ የለም። መሬት የወረደው ትክክለኛ እውነታው ግን እነዚህ ናቸው ነው። ኮሌ ፈንታው፣ ማሀቤ አበበ፣ አዛነው ጅና፣ ተፈራ ማሞ፣ ኮሎኔል ሞገስ ዘገየ እና ሌሎችም በስራቸው ያካተተ ክልሉን ወደ ቀሱ ውስጥ የከተሱ እነዚህ ሰዎች ናቸው። ሌሎችም አሉ፣ ሌሎች በርካታ አሉ። እሱንም እያጠናከረን የምንመለስበት ጉዳይ ይሆናል። በኃላፊነት የነበሩ ኃላፊነታቸውን ግን በመተው የክልሉ ቀውስ ተላላኪ የባዕዳ ተልእኮ በመያዝ ወደ ቀውስ ውስጥ እንዲገቡ ያደርጉ ዋነኛ እንሰዎች ናቸው። ሌላኛው ጉዳይ ጠቅላይ ሚኒስትር ዶክተር አብይም ከፍተኛ የሆነ ማብራሪያ ሰጥጧል። ይህ ግልጽ ነው። ስለ ሀገራችን ዋና አጀንዳ እዛ እየሰራችበት፣ እየገፋችበት የሚገኘው የአሰብ ጉዳይና የቀይ ባህር ጉዳይ ነው። በቃ አለቀ። ታጥቆ ለሚንቀሳቀሱት ወገኖች ለመጡ በጥያቄያቸው መሰረት በንግግር በድርድር ቦታ ማግኘት ይችላሉ መስራት ይችላሉ አብረን እንስራ ነው ያለ ትናንትና ጌታቸው ረዳ ነፍጥ አንስቱ የነበረ ዛሬ ኃላፊነት ቁጭ ላይ እየሰራ ያለ ነው ግጠኛ ሁኝ የምነግራችሁ ከሰፈር አትወጡም በቃ ይህ ሁለት ዓመት ሙሉ አንፋኖች ለምስታ ተቀናን አሉ ከሰፈር ፈቀቅ አላሉም የሚደረገሉ ማስጮሆ ዋጋ የለውም አሁን ሶስተኛ ዓመት እዛችኋል ከሰፈር ፈቀቅ አላላችሁም እድሜ ከማራዘም ውጭ ሌላም ታምጡ ነገር የለም። ነገር ግን ኢንተርኔታሽ ወደ ሰላም ትዞሩ መልካም ነው እላለውኝ። ውድቻና ቤተሰብ ተከታታዮች፣ በሌላ መረጃ እስክንገናኝ መልካም ውሎ ሉ እንዲሆንላችሁ ከወዲሁ ተመኘው።